ሰላም ጤና ይስጥልኝ፣ የተከበራችሁ የቻናሌ ተከታታዮች በዛሬው ፕሮግራም በቅድመ ሶቅራጥስ ፍልስፍና ጥናቴ የመጨረሻ የሆነ ሆን የፍልስፍና ባህል ይዤላችሁ መጥቻለሁ። ከዚህ በኋላ የሚኖረን የግሪክ ፍልስፍና ሲቀጥል የሚኖረን ጥናት ደግሞ ሶቅራጥስ ፕሌቶና ና አረስቶትል የተባሉት ዋና ዋናዎቹ አንጋፋ የፈላስፋዎች ይሆናሉ። በዛሬው ዕለት የመጨረሻው ያልኩትን በዚህ የቅድመ ሶቅራጥስ ፍልስፍና የመጨረሻው የሶፊዝም ፍልስፍና ነው። ሶፊዝም የጥንታዊ ግሪክ ፍልስፍና ነው። እዚህ ጋ መጠንቀቅ ያለብን ሶፊዝም ከሚለው ጋር እንዳይምታታ፣ ሶፊዝም እና ሶፊዝም የተለያዩ ናቸው። እኔም ማተኩረው ስለ ሶፊዝም ወይም የጥንታዊ ግሪክ ፍልስፍና ባህል ሶፊዝም ስለሚባለው ነው። ይህንን ልብ ማለት ያስፈልጋል። እንግዲህ ሶፊዝም ምንድን ነው ከሚለው ተነስተን እናያለን። በሶቅራጥስ ዘመን በአቴንስ የዳበረ የፍልስፍና ባህል ነው ሶፊዝም። በዘመናዊ አጠራር እንግዲህ ሶፊዝም የሶፊስትሪ ወይንም ሶፊስት ችግር ያለበትን ሀሳብ የሚያንፀባርቅ ነው። ሶፊስትሪ ይባላል ብዙ ጊዜ በእንግሊዝኛው። አንድ ሰው የሶፊስትሪ ችግር አለበት ከተባለ በቃላት ስንጠቃ ላይ የተመሰረተ ባዶ ክርክርን የሚያሳይ ነው። በተለይ ደግሞ ችግሩ የሌሎችን ሀሳቦች እንከን ወይንም የሰዎችን ድክመት መሰረት የሚያደርግ ክርክር ማድረግ እንደሆነ ተደርጎ ይወሰዳል። ሶፊስቶችም ብቅ ባሉበት ዘመን በዚሁ ችግር የሚብጠለጠሉ ነበሩ። የሰዎችን ሀሳብ ውድቅ ለማድረግ በክፍያ ስለሚሰሩ ወቅቱ ያላቸው ገጽታ አሉታዊ ነበረ። ከአሉታዊ ገጽታ የሚያመዝነው ግን አዎንታዊ ገጽታው ነው። ሶፊስት ቃሉ የመጣው ሶፎስ ከሚለው ቅጽል ስያሜ ነው። ዋናው ትርጉሙ ሶፎስ ማለት የጥበብ ሰው፣ በተለይ ደግሞ ሁሉ ክብ እውቀት ያለው ጥበበኛ ሰውን የሚገልጽ ነው። ሶፊዝም የሚለው ሶፎስ ላይ ያው እንደተለመደው በፍልስፍና ዝም የሚለውን በመጨረሻ በመጨመር ተቀጥላ በመጨመር ሲሆን፣ ሶፊስት ደግሞ ሶፉስ ላይ ስትን በመጨመር ሶፊስት ይሆናል ማለት ነው። ትርጉሙ እንግዲህ ለበተሻለ በእንግሊዝኛው ላይ ነው። ስለዚህ የፍልስፍና ባህሉ ሶፊዝም ይባላል። በተናጠል ደግሞ ፈላስፋው ሶፊስት ይባላል ማለት ነው። ከቃሉ ትርጉም ባሻገር በወቅቱ የነበሩ ሶፊቶች ከሞላ ጎደል የጠበብ ሰው ናቸው የሚባላቸው አይነት ናቸው። በፕሉቴ ላይ እንደተገለጸው ራሱን ሶፊስት ብሎ በመጥራት የመጀመሪያው ሶፊስት ፕራታጎረስ ነው። ነገር ግን ከፕራታጎረስ አስቀድሞ ቃሉ እንግዲህ በባህል ደረጃ በስፋት ይዘወተር ነበረ። በዚህ ቀደም ቀደም በሚለው የሶፊዝም ልማድ በግሪክ ሶፊስት የሚለው የእደ ጥበብ ባለሙያዎችን፣ ገጣሚዎችን፣ ፀሐፊዎችንና ሙዚቀኞችን የሚያጠለው ቃልን ነው። በተለይ በሆነ ሙያ ላይ ላቅ ያለ እውቀት ያላቸው ሰዎች ብልህዎች፣ ወይም ጠበባን በሚል እንደ ሶፊስት የማይዝንባሌው ሰፊ ነበረ። ሶፊስቶች በአሉታዊ መሆን በአሁንታ ከዚህ ገጽታ የተለየ አይደሉም። አንደኛ እንደተባሉ የሰው ስተ በመንቀስ ላይ የሚያተኩረው የፍልስፍና አካሄድ በመጠኑም ቢሆን ይታይባቸዋል። የማይካደው ነገር ግን ሁለገብ እውቀት ያላቸው ናቸው። በተለይ አሳማኝ ክርክር በማድረግ የሚያስችል ጠንካራ የፍልስፍና መከራከሪያ መገንባት የሚያስችል የፍልስፍና ብቃት ያላቸው፣ በንግግር የተካኑ በመሆናቸው በማንኛውም ወገን ተሰልፎ ማሳመን የሚችሉ ናቸው። በህብረተሰባቸውም ውስጥ የማይናቅ የፍልስፍና ተጽዕኖ መፍጠር የቻሉ ናቸው። ከሶፊስቶች ጋር እንግዲህ ተያይዞ ሌላኛው አከራከሪ ጉዳይ የክፍያ ጉዳይ ነው። ሶፊስቶች ሲያስተምሩም ወይም ንግግር ያደርጋሉ እንደዛሬው አነጋገር ነገግር ማለት ነው ሞቲቬሽናል ስፒከሮች ናቸው እንደዚያ ሲያደርጉ ክፍያ ይጠይቃሉ ከፍልስፍና ተቃርሞ በተጓዳኝ እንግዲ ከሶቅራቶስ ጋር ያላቸው ተቃር ነው አንዱ ጎልቶ የሚወጣ ነው ሶቅራት ች ከክፍያ ጋር የተገናኘ እነሱን ያጠለጥላቸዋል አንዳንዶቹ ሶቅራቶስን በራሱ ያስከፍል ነበር የሚል ክስ መሰረቱበታል ወደፊት ህይወት ላይ ሆኑ እንግዲህ ይሄ ጉዳይ ይመለከተዋል ላይ የሚለው ሶቅራጥስ ስናይ የምን አይሆኑ የሶፊስቶች የሶቅራጥሱ ዝግብ አንዱ ከፍልስፍና በገንዘብ ከመሸጥ ጋር የሚገናኝ ነው። በዚህ የተነሳ ከሶቅራጥስ ባለፈ በአንዳንድ የህብረተሰብ ክፍሎች ሶፊስቶች የፍልስፍና ሽርሙንጥና ጋር የተያዘ ገጽታ እንዲኖራቸው አድርጓቸዋል። ከክፍያ ጋር የተገናኘው የሶፊስቶች ገጽታ ግን በጣም የተጋነነ ነው። ምክንያቱም ይህ አይነት እውቀትን መሸጥ፣ ሙያ ማከራየት በዛሬው አለም ብዙ የሚያስገርም አይደለም። ዩኒቨርሲቲዎችን ጨምሮ ከፍተኛ የትምህርት ተቋማት የሚያስተምሩት መምህራን በክፍያ ነው። ፍርድ ቤት ጠበቃ ቀጥሮ መከራከር ዛሬ ላይ የተለመደ ነው። ያው የበፊቶችም ሶፊስቶች የተለየ ነገር አላደረጉም። ስለዚህ ሙያን ማከራየት ፍርድ ቤት ዳኞች፣ ሌክቸረሮች፣ የመሳሰሉት እውቀታቸውን፣ ጸሐፊዎች፣ ኢቨን አክቲቪስቶች ዛሬ የተለመደ ነው። እና በዛ ላይ በዛን ዘመን ሶፊስቶች እንደዚህ ነው ያደረጉት። አዲስ ነገር አላደረጉም። ስለዚህ ከክፍያ ጋር የተያዘው ነገራቸው ብዙ የተጋነነ ይመስለኛል። ከሶፊስቶች ቅድሚያ ማየት የምንችለው ፕሮታጎረስ የሚባል ነው። ብዙ ፈላስፋዎች አሉት። በዚህ ፕሮግራም እንግዲህ እየላቸው የመጣሁት ሁለት ፈላስፋዎች አንደኛው ፕሮታጎረስ ነው። ፕሮታጎረስ የተወለደው አብዴራ ነው። አብዴራ የዴሞክራትስ የትውልድ ቦታ ናት። ፕሮታጎረስ ራሱን ሶፊስት ብሎ በአደባባይ መወጅ የመጀመሪያ የሶፊስት ፈላስፋ እንደሆነ ይነገርለታል። የመጀመሪያ የሆነው ግን በዚህ ብቻ አይደለም። ዲዮገንስ ላደኝ ተስ እንደመሰከረው ጸረ ሎጂክ ፍልስፍናን ለመጀመሪያ ጊዜ ያስተዋውቀው ፕሮታጎረስ ነው ይባላል። በሶፊስት የተለመደ የጸረ ሎጂክ ፍልስፍና አለ፣ በኋላ እናየዋለን። ፕሮታጎረስ ሶፊስት ነኝ ብሎ ማወጅ ብቅ ማለቱ ግን የገቢ ምንጭም የሕይወት ተግዳሮትን ፈጥሮለታል። በአንድ በኩል ለፕሮታጎረስ ራሱ ሶፊስት ነኝ ብሎ ማወጁ ጥሩ የማስታወቂያ ስራ ሆኖለታል። ጥሩ ፕሮሞሽን ነው። በዚህም ብዙ ተማሪዎችን አፍርቶለታል። ብዙ ተማሪ ደግሞ ለሶፊስቶች ብዙ ክፍያ ነው። ብዙ ክፍያ ሀብት ነው። በዚህ የተነሳ እንግዲህ ፕሮታጎረስ ብዙ ተማሪዎችን እያስከፈለ በማስተማር ባለጸጋ ሆኖ ነው የኖረው። በሌላ በኩል ፕሮታጎረስ ሶፊስት ነኝ ብሎ ብቅ ማለቱ ከወግ አጥባቂዎች ለምሳሌ ሶቅራጥስ ነው የመሳሰሉ ከዚህም ማለፍ ብሎ የፕሌቴን ፕሌቶ ከፈልስ ጋር የፍልስፍና ተቃርኖ ውስጥ አስገብቶታል ነው የሚባለው። በዚህም ወግ አጥባቂ ሃይማኖትን የሚነኩ ፍልስፍናዎች አሉት በሚል እስከ መከሰስ ደርሷል። በእርግጥ የፕሮታጎረስ ያለው አንድ ነገር ቢኖር አማልክት ፈጣሪ ሆኑ አይሆኑ ወይም ምን እንደሚመስሉ አላቅም ብሏል። ይህ ሀሳቡ ግን እንደ አስተሳሰብ ልዩነት አልታያለትም። ይህ እምነቱ አማለክት መሳደብ ተደርጎ መወሰዱ ክስ ተመሰርቶበታል። ክስ ብቻ ሳይሆን የፍልስፍና ስራዎቹ በመንጋ ፍር ፊት በአደባባይ እንዲቃጠሉ ተደርጓል ነው የሚባለው። ይሄ በጣም ሉዝ አድርገናል ማለት ነው ብዙ የፍልስፍና ስራዎችን። ይህ ተግዳሮት ግን ከመንጋጋ ብቻ የሚመነጨ አልነበረም። ፕሮታጎረስ የፕሌቶ የፍልስፍና ማጣፈጫ ሆኖ ቆይቷል። በዚህም ፕሌቶ ሶቅራጥስን ለማወደስ፣ ሶፊስቶችን ለማንቋሸሽ አመጪ ሆኖ ያገኘው ፕሮታጎረስን ነው። በአብዛኛው ፕሌቶ ሶፊስቶችን የጨፈጨው በዚሁ በፕሮታጎረስ በኩል ነው ማለት ነው። በዚህ በኩል በዚህም ፕሌቶ ሶፊስቶች ፍልስፍና የሌላቸው አድርጎ አቅርቧቸዋል። ፕሌቶ እንደሚለው የሶፊስቶች ፍልስፍና ማጭበርበር ነው። እውነተኛው ፍልስፍና ግን የጥበብ ፍቅር ነው። ፕሌቶ በ ፕሮታጎረስ የተሰየመ አንድ የፍልስፍና ስራ ወይም ዲያሎግ የሚባለው ያለው ሲሆን እዚህ ዲያሎግ ላይ እንግዲህ ሶቅራጥስና ፕሮታጎረስን የፍልስፍና ክርክር እንዳደረጉ በመቅረብ በመጨረሻ ሶቅራጥስ አሸናፊ አድርጎ ነው ሲያቀርበው እናየዋለን። ፕሮታጎረስ በተደጋጋሚያትን ሲጎበኝ እንደነበረ በዚህም ከታላቁ ንጉስ ፐርክለስ ጋር የቅርብ ግንኙነት እንደነበረው በዚህም የፖለቲካ ግንኙነቱ ቱሪ ለምትባል የግሪክ ግዛት ህገ መንግስት ያረቀቀ ሰው ነው ይባላል። ለፕሮታጎረስ ፍልስፍና እና የወንዶች ትግል አንድ ናቸው። በወቅቱ እንግዲህ ሪሲሊንግ የተለመደ ስለነበረ ማለት ነው፣ ፍልስፍናና ሪስሊንግ አንድ ናቸው። ለዚህ የሚ ይመስላል አብዛኛው ፍልስፍና የሌሎችን ሀሳቦች ስህተት በመንቀፍ ማዳከም ነው። ፕሮቶጎረስ የሞቱ ምክንያት ግልጽ አይደለም። ነገር ግን ህይወቱ ያለፈው በ420 ምዕተ ዓመት እንደሆነ ተነግሮናል። የፕሮቶጎረስ ፍልስፍና እንግዲህ አንጻራዊነት የሚባል ነው። ፕሮቶጎረስ የቋንቋ ሊቅ ነው። ቋንቋን ከፍልስፍና ጋር በማገናኘት በኩል በግንባር ቀደምነት የሚጠቀስ ነው። በዚህም በግሪክ ቋንቋ እንግዲህ ሰዋሰው ለምሳሌ ያለፈን፣ የአሁንን ወይም የወደፊትን የግስ የሰዋሰው አጠቃቀምን እንግዲህ ለግሪካውያን ወይ ያስተዋውቋል ወይ ግሪክ ቋንቋ ውስጥ እንግዲህ ያሻሻለው ነገር አለ ተብሎ ነው የሚታወቀው የሚታመነው። ከምንም በላይ ግን በጣም የሚታወቀው አንፃራዊ ፍልስፍና ነው። ዛሬ ላይ እንግዲህ አንፃራዊ ፍልስፍና ከአንስታይን ጋር በስፋት የሚታወቅ ከአነስታይን ጋር ተያይዞ ነው። ይሄ የፊዚክስ ነው። በፍልስፍና ደረጃ ግን የአንፃራዊነት ሀሳብ ለምዕራባዊን ያስተዋወቀው ፕሮታጎረስ ነው። ከዚሁ ከአንፃራዊነት ፍልስፍና ጋር ተያይዞ እንግዲህ በስፋት የሚታወቅለት አባባል ያለው ይኸውም፣ የሰው ልጅ የሁሉም መለኪያ ነው፣ ከሆነ ሆነ ነው፣ ካልሆነ አልሆነ ነው ይላል ፕሮታጎረስ። በዚህ አባባል መሰረት ሁሉም ነገር የሚታየው ከራሱ ከነገሩ አንፃር ሳይሆን ከሰዎች ስሜት አንፃር ነው። ለሰዎች ከሆነ ሆነ ነው፣ ካልሆነ አልሆነም። ነገሩ ግን ሆኖም አልሆነ የራሱ ጉዳይ ነው ይላል ስለዚህ የነገሩን እውነት የሚወስነው በነገሩ በራሱ እውነት ሳይሆን በሰዎች አመለካከት ነው። ፕራታጎረስ እንደሚለው ማንኛውም ነገር የሚሆነውም የማይሆነውም በራሱ ሳይሆን በሰዎች አመለካከት ነው። ሰዎች እንደሆነ ከተሰማቸው ይሆናል፣ ካልተሰማቸው አይሆንም ማለት ነው። ለፕራታጎረስ የእውነት መለኪያው እራሱ እውነት ሳይሆን የሰው ልጅ ነው ነው ስለዚህ እውነት የሚወሰነው በራሱ ሳይሆን በሰዎች አመለካከት ነው። ይህን እንግዲህ ይህን አመለካከት ችግር አለው የሚሉ ተቺዎቹ አሉ። ፕሮታጎረስ እያለን ያለው እውነት አንድ ሳይሆን የተለያየ ነው። ምክንያቱም እውነት የሚወሰነው እንደ ሰዎች አመለካከት ነው። የሰዎች አመለካከት ደግሞ የተለያየ ነው። ስለዚህ አንድ እውነት የተለያየ እውነት ነው ማለት ነው። እንዲ ከሆነ አንድ ጉዳይ ላይ የተለያዩ ሰዎች የሚስጥሩ ግንዛቤ ትክክል ነው ወይስ አይደለም? የሚለው የትኛው ነው ትክክል? ሶስት ሰዎች በአንድ ጉዳይ ላይ የተለያየ አመለካከት ቢኖራቸው የትኛው ነው ትክክለኛው የሚለው ላይ እንደ ትችት ያነሳሉ። እውነት በሰዎች ግንዛቤ ላይ የሚወሰን ከሆነ ፕሮታጎረስ እንዳለው እውነት ስንት ነው? ለምሳሌ ሀ፣ ለ እና ሀመር ሃ የሚባሉ ሰዎች ቢኖሩ ለእነዚህ ለሶስቱ ለሁለቱ ሰዎች የሚኖረው እውነት የተለያየ ነው። ለአንደኛው ለአቶ ሀ አየሩ ቀዝቃዛ ነው፣ ለሌላኛው ለአቶ ለ አየር ሞቃት ነው። ወይም ሁለቱም አንድ ውሃ ውስጥ እጃቸውን ነክረው ቢያወጡ ለአንደኛው ቀዝቃዛ፣ ለሌላኛው ሞቃት ቢሰማው የውሃ እውነት አይትኛው ነው? በአንድ ጊዜ ምንችም ሁለትም ሊሆን አይችልም። ሶስትም እውነት ሊኖር አይችልም። ሊኖር የሚችለው አንደኛው የተቀረው ስህተት ነው። ከዚህ የምንወስደው ሁለቱ ሰዎች አንድ እውነት ላይ የፈጠሩት ግንዛቤ ችግሩ የተለያየ መሆኑ ብቻ ሳይሆን እርስ በርስ የሚጋጭ ጭምር ሲሆን ነው። የሰዎች ቁጥር እየጨመረ በመጣ ቁጥር ግን የሚፈጥሩት አመለካከት ግንዛቤም የዚያን ያህል ይጨምራል። የዚያን ያህል የሚቃረኑ አስተሳሰቦች ይፈጠራሉ። ስለዚህ አንድ ሺህ ሰዎች በአንድ ጉዳይ ላይ አንድ ሺህ አመለካከት ቢፈጥሩ እውነታ የሚያሳየው ትክክለኛው የትኛው ነው የሚለው ጉዳይ አንዱ መልስ የሚሻው ጉዳይ ነው። ስለዚህ አንደኛው እርስ በርስ የሚጋጩ ግንዛቤዎች እውነትን ይወክላሉ ወይ? ሁለተኛ ከወከሉ የትኛው ግንዛቤ እውነትን የሚወክሉ መሆኑን በምናውቃለን? ሶስተኛው በርካታ ግንዛቤዎች በአንድ እውነት ላይ ሊፈጠሩ ይችላሉ የሚለው እንግዲህ ከፕሮታጎረስ የአንፃራዊ ፍልስፍና መልስ ያላገኘ ጥያቄዎች ናቸው። ተደርቦ ነው የሚታወቀው። ፕሮታጎረስ ለእነዚህ ጥያቄዎች ምላሽ ያዘጋጀ ይመስላል። መጀመሪያ ፕሮታጎረስን እንግዲህ በከፊል ምላሽ አዘጋጅተዋል ሙሉ በሙሉ ባይሆንም ወደ አንጻራዊ ፍልስፍና እንዲያመራ ያስገድደው ምክንያት ማወቅ ያስፈልጋል። ለዚህ ማሳያ የሚሆነው እንግዲህ ሀሳብ እንዲህ የሚል ነው። አማልክትን ወይም ፈጣሪን በሚመለከት ይሁኑ ወይም አይሁኑ፣ ይኑሩ ወይም አይኑሩ ምን እንደሚመስሉ ማወቅ አይቻልም። ምክንያቱም አብዛኛዎቹ አማልክቶች እውቀትን ይደብቃሉ። በዚህ ተካየ ነው ፕሮታጎረስ አንጻራዊ ፍልስፍና ላይ ለሚነሱ ጥያቄዎች የሚሰጠው መልስ ስኬፕቲዝም የሚባለው ነው። እንደ ይዘት አንጻራዊነት እንግዲህ ጥያቄዎቹን የሚቀርቡበትን ትችቶች ማምለጥ የሚፈልገው በስኬፕቲዝም ወይ አንጻራዊ በጥርጣሬ አመክንዮ የሆነው ማለት ነው። ስለዚህ የጋራ ስምምነት ላይ የተመሰረተ እውነት ያስፈልጋል። ማንኛውም ነገር ላይ እርግጠኛ መሆን አይቻልም። ምንድነው የምናደርገው? ለፕሮታጎረስ ሁሉም ሰው ለራሱ ትክክል ነው። በዚህ አንጻራዊ ፍልስፍና በአንድ እውነታ ላይ የተለየ ግንዛቤዎች ቢኖሩ እንኳን ሁሉንም ትክክል የሚሆኑት ለራሳቸው ነው ወይ ስናመጣው ያለን አማራጭ እውቀት ማማረጥ ነው አንዱን ከአንዱ እናማረጣለን የተሻለ ሆነ የሆነውን እንይዛለን ሌሎቹ በጊዜያዊነት ይቆያሉ ነው የሚለው ግን ሁሉንም ውድቅ ልናደርግ ግን አልቻልም ለምሳሌ ማር ለአንዱ ይጣፍጣል ለሌላው በጣም ይጣፍጣል ግን ማር አይመርም የሚለው የጋራ መግባቢያ ነው ማለት ነው በዚህ መልኩ በጥርጣሬ ማለፍ ብቻ ሳይሆን የጋራ ስምምነት መፍጠር የጋራ ስምምነት ላይ እውነት ይሆናል ማለት ነው። ስለዚህ የተሻለውን አማራጭ ይዘን የሚለው ድምዳሜ ሊፈጥርልን ይችላል ማለት ነው። ሌላው የሶፊስት ፈላስፋ እንግዲህ ጆርጂየስ የሚባለው ነው። ጆርጂየስ ሌላው ሶፊስት ፈላስፋ ነው። ከክርስቶስ ልደት በፊት 490 ዓመት ገደማን ሊዮንቲኒ ተብላ የምታወቅና በጣሊያን ሲሲሊ ከተማ የምትገኝ መንደር ነው የተወለደው። ጆርጂዎስ የፕሮታጎረስ ተማሪ ይሁን ተከታይ በሉ አይታወቁም። ነገር ግን ከሁለቱ አንዱ ነው ይባላል። ሁለቱም በተመሳሳይ ዘመን የነበሩ ናቸው። ጆርጂዎስ በፖለቲካ ህይወቱ እንግዲህ በ427 ዓመት ዓለም የትውልድ ሀገሩ ሊዮንቲኒ በዲፕሎማሲነት አገልግሏል ይባለታል። በፍልስፍናው ራሱን ከሶፊስት መለየት ይፈልጋል። ምክንያቱ ደግሞ ከህይወት ክልክ ከህይወት ክህሎት ይልቅ በቋንቋ እና የንግግር ክህሎት ላይ የሚያተኩር መሆኑ ነው። ለፕሮታጎረስ ፍልስፍና ጥበብ ነው የህይወት ክህሎት ላይ ያመነዝናል። ጆርጂየስ ግን በአብዛኛው እዚህ ላይ የለብ ጆርጂየስ በአብዛኛው የንግግር ክህሎት ላይ የሚያመዝ ነው። ቋንቋም የንግግር ክህሎትም ያው የህይወት ክህሎት ነው። ምክንያቱም ጆርጂየስ እንደሚለው የንግግር ችሎታ ጥሩና መጥፎ መለየት የሚያስችል የህይወት ክህሎት ነው ነው ጆርጂየስ የነግሮ ንግግር ክህሎት ላይ ትኩረት መስጠቱ በፍልስፍና ብቻ ሳይሆን በህይወቱም ስኬታማ እንዲሆን አስችሎታል። በፍልስፍናው ከሶፊስቶች ያፈነገጠ ይመስላል። በይቱ ግን ማፈንገጥ ልዩ የሚያደርገው የንግድ ምልክቱ ነው። በዚህም ከሌሎች ሶፊስቶች የተለየ ፍልስፍና እንዳለው በማስተዋወቅ ብዙ ገበያ ያገኝበት ነበረ። በሚያቀርባቸው ጣፋጭ ንግግሮች ብዙዎች የብዙዎችን ቀልብ መሳብ ችሎ ነበረ። ከአድማጭ የሚቀርብለትን አጀንዳ ጣፋጭ ከአድማጭ የሚቀርብለትን አጀንዳ መሰረት አድርጎ ጣፋጭ ንግግሮችን ያቀርባል። ሞቲቬሽናል ስፒከር አይነት የምንለው እንደዛሬው ማለት ነው። በዚህም ግን ጠቀም ያለ ክፍያ ያገኛል። በዚህም ህይወቱን የኖረው እንግዲህ እናጠት ሀብታም ሆኖ ነው። ሶፊስቶች ብዙ ጊዜ ህይወታቸው እንደሌላ ፈላስፋ ዳ ሆኖ አደለም ሀብታም ሆኖ ነው። ያው ዛሬ እንደምናየው የሞቲቬሽን ስፒከሮች አይነት አኗኗር ነው ያላቸው። ሀብታም ናቸው። ሳይ ችግራቸው ነው የሞቱት የጆርጂየስ ፍልስፍና እንግዲህ ነው የጥርጣሬ እምነት የሚባለው አይነት ነው። ጆርጂየስ ጆርጂየስ ሁለት አይነት የፍልስፍና ስራዎች አሉት። አንደኛው ተፈጥሮ፣ ሁለተኛው የመሆንና ለመሆን የሚመለከት ነው። ነገር ግን ስራዎቹን ለመረዳት አስቸጋሪ ነው ይባለታል። የዚህ ምክንያቱ ደግሞ ጆርጂየስ ሆነ ብሎ ፍልስፍናውን ለመረዳት አስቸጋሪ እንደሆኑ ውስብስብ አድርጓቸዋል ነው የሚባለው። በዚህም ሆነ ብሎ የፍልስፍና ስራዎች እርስ በርስ በሚጋጩ ሀሳቦች እንዲሞሉ አድርጎ ተብሎ ይወቀሳል። ችግሩ ከዚህ ጋር እያያዝ አያያዝ በውል አይታወቀም። እንግዲህ ጆርጂየስ ደካማ አመክንዎችን ጠንካራ ማድረግ እና ጠንካራ አመክንዎችን ደግሞ ደካማ ማድረግ የፍልስፍና ሂደት ላይ እንደሚያተኩር ነው የሚታመነው። ሌላ የጆርጂየስ ፍልስፍና ለመረዳት አስቸጋሪ ያደረገው ፍልስፍናው እንደቁም ነገር አለመወሰኑ በአብዛኛው ፍልስፍናው ቀልድ የበዛ በመሆኑ አርስቶትልን የመሳሰሉ ፈላስፋዎች እንደ ቀልድ ስለሚያዩት እንደ ሌሎቹ ፈላስፋዎች አብላል ተዋላዩትም ያም ሆኖ ከነችግራቸው ችግራቸውን ቢሆን የጆርጂየስ ስራዎች እንግዲህ የፍልስፍና ቁም ነገር የላቸው ማለት አይቻልም። የጆርጂየስ ፍልስፍና በመሰረታዊነት በሶስት ሀሳብ ሊጠቃለል የሚችል ነው። ባጭሩ፣ አንደኛ መሆን መሆን ምንም ነው ይላል። መሆን የሆነ ነገር ቢሆን እንኳን ሰዎች ሊረዱት አይችሉም፣ ሊረዱት ቢችሉት እንኳን ሊያስረዱት አይችሉም በሚል ነው የሚታወቀው። እውነት የለም፣ ቢኖርም ልናሳውቀው አንችልም አይነት ነው። እነዚህ ሀሳቦች በተለያዩ የፍልስፍና እይታ ማየት ቢቻልም በአብዛኛው የሚያርፉት የጥርጣሬ እምነት ላይ ነው። በዚህ መሰረት ሀሳቦቹ በቅደም ተከተል ሲቀመጡት የዚህ አይነት ስሜት ይሰጣቸዋል። መሃል መሆን የሚባል እውነት የለም። መሆን የሚባል እውነት ቢኖር እንኳን ሊታወቅ አይችልም። ሊታወቅ ቢችል እንኳን ማሳወቅ አይቻልም። ኮሚኒኬብል አይደለም ማለት ነው። በእነዚህ የፍልስፍና ሀሳቦች ጆርጂየስ እንግዲህ ሶስት ጉዳዮችን በአንድ የምትነካካ ይመስላል እውነት አንደኛው የነካው ነው እውቀትና ቋንቋ ከእውነት አንጻር። እንግዲህ ጆርጂየስ ፍልስፍና የፓሪያ መንደስ ጋር የሚመሳሰል ነው፣ አቋሙ ግን ተቃራኒ ነው። በፓሪያ መንደስ ፍልስፍና መሆንና ለመሆን አንድ ናቸው በሚል ነግሮናል። ጆርጂየስ ግን መሆን የሚጨራሹ ነው የለም ነው የሚለው። ፓሪያ መንደስ ጋር አለመሆን የለም ምክንያቱም አለመሆን መሆን ነው። ከዚህ በተጨማሪ ፓሪያ መንደስ ጋር ማሰብና መሆን አንድ ናቸው፣ ሊታሰብ የሚችል ሊታወቅ የሚችል ነው ይላል። የፓረሜንደስ የፍልስፍና ተጽዕኖ ጥያቄውን ከማጋራት አንጻር ጆርጂዎስ ጋር የተወሰነ መመሳሰሎች፣ ልዩነቶችም አሉ። በአቋም ደረጃ ግን ሁለቱም የተለያዩ ናቸው። ለጆርጂዎስ መሆን አለመሆንም የሚባል ነገር የለም ነው። አጠራች የለም፣ ሊታወቅም አይችልም፣ ልናሳውቀውም አንችልም። ነን ኮሚኒኬብል ነው ብሎ ነው የሚያስበው። የሶፊስት ፈላስፋዎች ሁለቱ ብቻ አይደሉም፣ ሌሎችም አሉ። ሌሎችም በሌላ ጊዜ የምናያቸው ሆኖ ለጊዜ የቅድመ ሶቅራጥስ የፍልስፍና ጥናት እዚህ ላይ ያለቀ መሆኑ ለማሳወቅ ወዳሉ። ቀጣይ የሚመጣው አንጋፋዎቹ ፈላስፋዎች ሶቅራጥስ ፕሌቶና አርስቶት ናቸው። እስከዚያው ድረስ መልካም ቀን።